እኔ በፊትም እጅ ሰላም ማለት ነው። በፊትም ሰላም መጥፎ ነገር ይዛ እንደምትመጣ ሰኢድና ስሞያ እንደማይታረቁ እንደምታረግ ወሬ እንደምታስተላልፍ እኔ እዛም ቀን የመጣች ቀን ስሞያ ጋር ልክ ኒሞሪ ልሰጣ ልታሳያት የመጣች ቀን እዛም ቀን አውቄ ነበረ ማለት ነው እየተንኮል መምጣቷ ማለት ነው። አሰላም አሌይኩም ረህመቱላሂ ወበረካቱ። የቻና ቤተሰቦች ሰዎች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ቤት ተረፍረፍ ይበልልኝ። ሰላም ሰላም፣ ክርስቲያኖች እንዴት ናችሁ? ባላችሁበት አላህ ይጠብቅልን። አገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። እንደው ተስግደት በቃ ይበለን ሁላችንም ከሀገር ውጭም ከሀገር ውስጥም ያለን እንግዲህ አላህ ለሀገራችን ያብቃን እላችኋለሁ። ዛሬ እንግዲህ በሰኢድ እና በሱሙያ በሀዋና በሰላም መጥቼ ያለው እላችኋለሁ። እሱ ምንድን ነው አብራችን ተመልከቱ ማለት ነው። አይታችኋል። በዚህ በፊት ሱሙያ ሀዋ እቺ እንትናማና ስላም ሰላም የምትባለዋ ሱሙያ ጋር መጥታ ወሬ አቃጥላ ነበረ። የሰርጋቸው በደንብ እንደተደገሰ በደንብ አድርገው እንደተሰራ ብዙ ነገር እንደተሰራ መጥታ የሱመያ አስረደቻት ማለት ነው። ሱመያ ሰምታታለች ማለት ነው። ግን ሱመያ ውሸት መሆኑን ታውቃለች። ለምን? ሱመያ በጣም ጎበዝ ሰው ናት። ታስታውራለች ማለት ነው። እቺ ሰላም ግን እኔ የመጣችም ጊዜ አላማረኝም ተጠንቀቂያት ብያት ነበረ ማለት ነው። ይሄን ነገር በማን ደረሰ? በሰኢድ ደረሰ ማለት ነው። እንግዲህ ሰኢድ አይታችኋል። ልጅ በልጅ የመጣ አስመርምረህ ሁሉም ነገር ከጨረስ በኋላ ልጆችህንም አሳይሃለሁ እኔ መታረቅሃለሁ ብላ እንግዲህ በተመልካቾች ፊት ቃል ገብታ ነበር። ያው ባትታረቅም የልጆቿ ብላ መጠጋቷን አይቀርም ነበረ ማለት ነው። እሱ ደግሞ እሷን አለማጣት ልጆቹን አለማጣት ትቶ ወደ ኢሜል ተሳፈረ ማለት ነው። ወደ ኢሜል ሲሄድ የተንኳን ብላ ደግሞ እንግዲህ በባልና ሚስት መሀል መግባት የለብንም ማለት ነው። ማስታረቅ አለብን እንጂ በባልና ሚስት መሀል ገብተን መበጥበጥ ኑሮ መበጥበጥ ጥሩ አይደለም ማለት ነው። ምክንያቱም ራሳችንን ሰኛ ስነገየት እንሄዳለን። ነገር እዛ ቀን አይታችኋታል። ሱሪ አድርጋ ጸጉሯ ለቃ ነበር የመጣችሁ። ዛሬ ግን አብያ ለብሳ መጣች። የትሄን እራሱ ተንኮል ማለት ነው። ተንኮል ማሰቧ ነው። ተንኮለኛ ናት ኃይለኛ ማለት ነው። ሰላም የምትባለው ተንኮለኛ ናት ማለት ነው። እንግዲህ ዛሬ ሰራላት ማለት ነው። እንግዲህ አስጠርቶ በሀዋ አስጠርቶ አመጣት። ሀዋ ደግሞ እንግዲህ ፈርታ ነበረ፣ ይሄ ነገር እንደሚፈጠር እንግዲህ አውቃለች መሰለኝ። በጣም ፈርታ ነበረ። እሷ ያው እንደዚህ አይነት ነገር ይፈጠራል ብላ አላሰበችውም ነበር ወንድ ልጅ ላይ ምክንያቱም ወንድ ልጅ ላይ እንደዚህ መገፋት እንደዚህ መዘልዘል ጥሩ አይደለም ማለት ነው። እና እንግዲህ ጀዋዛዋን ሰራላት፣ ጀዋዛዋን ወሰደባት። ጀዋዛዋን ወስቶ እንግዲህ የትንሽ ጊዜ አንገበገባት ማለት ነው። ከዛ በኋላ ፖሊስ ሄዳ አመጣች። እውነት ሀቅ ሀቅ ነው። እኔም ሴት ነኝ፣ እኔም ወንድ እኔም ወንድም አለኝ እኔም ሴት ነኝ ማለት ነው። ግን ሀቁን ቅጭም ቅጩ መናገር ማለት ነው። አዎ መናገር ማለት ነው። የሌለ ነገር ለምናወራለን ማለት ነው። ከዚህ ባልና ሚስት ለማጣላት ከኢትዮጵያ ተነስታ ወደ ይመልት ትሳፈራለች። እንዲህ ምን አስባ ነው? ሰላም የምትባለዋ ማለት ነው። እኔ እዛም ቀን የመጣች ጊዜ ራሱ ተናግር ነበረ። ተጠንቀቂያት፣ ኮሜት ላይ ሀዋ ሱማያ ካነበበችው ማለት ነው። ኮሜት ላይ እቺ ሰላም ጥሩ አትመስለኝም፣ ራስሽን ጠብቂ፣ ተጠንቀቂ ብያት ነበረ። ያንን ነገር ደርሰዋል። ውሎ አላደረም ማለት ነው። አሁን እሷ የሱማያ አግዛኳ አደለም ለመለያየት ፈልጋ ነው። በፊትም ም ሰኢድ ወደዋለሁ፣ በጣም ጥሩ ሰው ነው፣ ብዙ ነገር አድርጎልኛል፣ በሱ ነው ይሄን ሁሉም ያደረስኝ አለች። ትንሽ ደግሞ ቆይታ ሰኢድ ዱርዬ ነው፣ ዱርዬ ነበረ፣ ከስንት ሴት ይሁን ነበረ፣ መላጣው ስለሆነ ሴቶች ሁሉም ይወዱታል፣ ይሄ ጸጉሩ ስለሚያበለጫ አለች። ሴቶች ሁሉም ይወዱታል። መላጣ ስለሆነ ብዙ ሴት ነበረም የሚያፈቅረው እና እንደዚህ ዱርዬ ነበረ። ሲጃራ ሁሉ የሚያጭስ ነበረ ብላ ፎቶውን ሁሉም አውጥታለች። ሁለት በሎች ስሙ ማለት ነው። እና ህኒቱ ደግሞ እንድንጠነክር ያደረገኝ እሱ ነው አለች። ውሸት ብዙ ውሸት ዋሽታለች ማለት ነው። እና አሁን ደግሞ ተመልሳ ኤመር ተሳፍራ ፓስፖርት ትኬት ቆርጣ ለመሄድ ምን አስባ ነው? እሷ ምን አስባ ነው? ልታስታርቅ ከፈለገች ኢትዮጵያ እሷም ያለች ኢትዮጵያ እሱም ያለ ኢትዮጵያ ሄዶ ማስታረቅ ያቅታታል። ፖሊስ መዝዛ የምታመጣው በራሷ ላይ መዘዝ መጣ። በራሷ ላይ መዘዝ መጣ። አይን ውጣኝ አይን ውጣኝ ብላ ኮ ሮጠች። ፓስፖርቷ ሲሰጣት ቴት ቴት ይዙኛል ብላ እንዴት እንዳመለጠች አያተዋል። ጉድ እኮ ሆነ ዘንድሮ ጉድ። በባልና ሚስት መካከል ማያገባን ነገር ጥልቅ አንበል ማለት ነው። ጥልቅ አንበል ማለት ነው። ይሄ ሰውዬ እኮ ተንከራተተ እንዲህ እኔ አሁን ወላሂ ለሰኢድ ነው ማዝንለት ማለት ነው። እንዲህ ምን ነው ሴቶቹ ምን ነው እንትን በኔ ላይ እኔ እኔ እኔ ብቻ ነኝ ብቻ ብቻ አላችሁ። እንዲህ ምን ነው አያሳዝናችሁ እናንተ ልጆቹን አቅፎ ልጆቹን ጋ ተልጆቹ ሊጫወት ሰውዬው መስጠትታችሁ፣ ወሬ እዚህና እዚህ የምታገለባብጡት እዚህና እዚህ እንደው ውሃ መልስ ውሃ ቅዳ የምታረጉት ምን አስባችሁ ነው? ኧረ ተዉ ትንሽ ተረጋጉ ኧረ ጥሩ አደለም እንደዚህ አይነት ነገር ነገር መፈትፈት ጥሩ አደለም ሰላም በራስሽ እጅ ማለት ነው መዘዝ አመጣሽ ማለት ነው አንቺ ቤት አሁን በአንቺ ቤት ብዙ ሙያ አግዘሽ ልጁን ለማጣራት ምን ቤት ስለሆንሽ ነው አንቺ ልታጣሪ የምትመጪ ምን ቤት ስለሆንሽ ወሬ ስላመላለሽ እዚህ እና እዚ ወሬ ስላገለባብሽ ያረበክሽ ትንሽ አይደብርሽም እንዴ ትንሽ አይደብርሽም ወይ ሱመያ ራሷ አሰማሽም አሰማሽም? ለምን ውሸታ መሆንሽ ታውቃለች። አሰማሽም ማለት ነው። አሁን ታረግልሻለች አለች። ሀዩ ጠምዝዛ እንደ ጉድ ትሰራልሻለች አለች። አንቺ ባሏ ላይ እንደዚህ አይነት ፖሊስ አምጥተሽ ከፖሊስ እንትናሽ ሀዩ ፖሊሶቹ አየሻቸው። አንቺ ሊያስገቡሽ ነበር። እቅርታ ጠየቅሽ እኮ እቅርታ ጠየቅሽ። እንደዚህ ነው ይኸውልሽ፣ እንደዚህ ነው። ውሸት ተወርቶ ውሸት ተወርቶ አንቺ ይህን ይሞሪ ማለት ነው ዋሽተሽ ማስታረቅ ነበረብሽ እንጂ አውጥተሽ ጭራሽ እንዳትታረቅ እንዲያ እንዲ ራራቁ አድርገሽ ከእንደዚህ ይሄን ኒሞሪን አውጥተሽ ማሳየት አልነበረብሽም። ደነገጠ እኮ ኒሞሪ ሲልሽ ባንዴ ነው ድንግጥ ያልሽ ማለት ነው። ጥሩ ነገር አንሰራሽ ማለት ነው። ሰኢድ በጣም ነው አይዞ፣ እንተ ምን አሁን ከእንግዲህ ራስን ጠብቅ፣ የሰው ወሬ አትስማ። እንግዲህ ለማስታረቅ አክል ሞክር፣ ተምን እንደምትታረቅ ሞክር። አዩ ደግሞ ጓይ ስለ አዩ ሌላ ጊዜ እመጣላችኋለሁ ማለት ነው። አዩ ተትናንት ወዲያ የተሰራ ቪዲዮ ጥሩ ነገር አልሰራችሁም። በእሷም ቤት እንደዚህ እንደዚህ መሆኗ፣ አይ አይ፣ ሴት አይ፣ ሴት፣ አዎ እሷማ ብር ነው እኮ የሰኢድ ብር ነው። እንዲያ ነሳት ማለት ነው። እና ማለት ነው፣ አሁን ሀዋ ሲጀመር ሀዋ ማለት ነው። ሀዋ እንግዲህ ጥሩ ነገር ነው። እሷም ፈርታለች ግን ምክንያቱ አሁን ሰላም ተመካክራት ሀዋ ጋር የመጣች ነው የሚመስላት። ከእሱ ጋር ሀዋ ና ሰኢድ ተመካክሮ የመጡ ነገር ነው የሚመስላት። አሁን ሀዋም ላይ ራሱ መዘዝ ይመጣል ብዬ አስባለሁ። እና እናንተ ባልና ሚስ ለማስታረቅ ደፋ ቀና በሎ እንጂ ለማጣላት ይሄን አክል ብራ አውጥታችሁ ይሄን አክል ብራ አውጥታችሁ ለማጣላት ተሳፍራችሁ አገር አቋርጣችሁ ትመጣላችሁ። ምን አይነት ድፈርት ድፍረት የሚኖራችሁ ነው እንዲህ? ምን አይነት ህጉም እኮ ቢል እኮ ሰኢድ እኮ ልጆቹ ነው የልጆቹ ነው። ማንም ማንም ይደግፏል። ሁሉም ተጎኑ ነው የሚሆነው። ማንም እንትን የሚለው ሰው የለም። ለምን? ምክንያቱም አሁን ይሄ በገዛጅሽ መዘዛ መጣሽ። ልትገቢ ነበር ልትገቢ ነበረ። ያቺ አልሄድም ብለሽ ለመድሽ። አየሽ? በገዛጅሽ ፖሊስ አመጣሽ ግን ፖሊሱ በራሶች ላይ ግልብጥ ጣሉ ለምን እሱም ተናገረ ልጆቼንም ባለቤቴንም ሀረበችኝ አበላሸችብን እና እንደዚህ ያድርጋ እንደዚህ አድርጋ ብሎ ይኸው ተናገረ በአረብኛ ነገራቸው ማን ላይ ነው ችግሩ መዘዙ የመጣው አንቺ ላይ ነው በራሶች ላይ ነው መዘዙ የመጣው ዳጥ ላጥ ብለሽ ሂደሽ ፖሊስ መምጣት በሰው ሀገር ደግሞ በሀገራችሁ እንደሆነ ሰው አድርጋችሁ ሀገራችሁ ላይ ብትሆኑ እኮ ምንም ችግር የለም። የሰው ሀገር ደግሞ እንዲ እንዲ እንዲ እንዲ ያዙኝ ልቀቁኝ ማለት በገዛ እጅሽ መዘዛ መዘዝ መጣሽ። ጉድ እኮ ነው ዘንድሮ። የሚገርም ነገር ነው። እንደሆነ አይ ና ወላሂ እኔ ደነገጥኩኝ። ወላሂ ፖሊስ ይዛ ስትመጣ ሰኢድ ማለት ነው። እውነት ከርታታ ምስኪን፣ ምስኪን ከርታታ እውነት እዚህም እዚህም ሲሯሯጥ እዛም እዛም ሲያረግ አሁን ትምህርት ይሆነዋል፣ እንኳን የሁለተኛ የሶስተኛ ሚስት ማለት ነው። የሁለተኛ ሚስት እንደምትለቃት ተስፋ እናደርጋለን ማለት ነው። ለምን ብዙ መዘዝ መጥቶብሃል፣ ብዙ ነገር እንትን ብሎብሃል። እንግዲህ ታውቃለህ፣ ልጁ የራሱ እንዳልሆነ ተናግረው ወላሂ ብሏል። በቀን ደግሞ ወላሂ አይባልም ማለት ነው። እንግዲህ ሙስሊም ነው፣ ወላሂ አይሉም ብለዋል ማለት ነው እንግዲህ የእርሱ እንደማይሆን ሁሉም ተረጋግጧል። እዛም ቀን እና አብዲ ተናግሯት እና አብዲ ጋር በመጥተው ነበረ። ብዙ ነገር ተወርተዋል። እንግዲህ እናንተ ባያገባችሁ ውስጥ ገብታችሁ የሰው ሕይወት አትበጠብጡ አትበጠብጡ። ከቻላችሁ የአላህ ብላችሁ አላህን ፈርታችሁ ባልና ሚስት አስታርቁ። ሰኢድ ከልጆቹ ጋር እንዲሆን ከልጆቹ እንዲጠጋ አድርጉት። ማለት ነው እንግዲህ ትንሽ እንደዚህ ዝም ብላችሁ እያልሆነ ያልሆነ ውስጥ ገብታችሁ ሰው መበጥበጥ ያልሆነ ውስጥ ትዳር ውስጥ ገብታችሁ ያልሆነ ፎቶ አውጥታችሁ መስጠት። በቃ አለቀ። እና ቤተሰቦች እንግዲህ የዛሬ ቪዲዮ ይህን ይመስላል። ከወደዳችሁ ሼር፣ ላይክ፣ ሀሳብ አስተያየታችሁ ኮሜንት ላይ በማስቀመጥ ቤተሰብ ነው እንግዲህ። በሌላ ቪዲዮ እስከ ስንገናኝ ድረስ መልካም ቀን ይውላላችሁ። ባይ ባይ። እወዳችኋለሁ።